አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ኅዳር 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ፣ ቅዱስ አኖሪዮስ ጻድቅ ንጉሰ ሮም በዛሬ ዕለት የዕረፍቱ መታሰቢያ ነው፣ ያረፈበት ዕለት ነው። ሁለተኛ፣ አባ ዳንኤል ገዳማዊ ይህም በተጋድሎ የታወቀና እግዚአብሔርን በተጋድሎ ያስደሰተ ከቅጠል በስተቀር ምንም ምንም ያልተመገበ እግዚአብሔርን አገልግሎ በሰላም ያረፈ ዛሬው ዕለተ ዕረፍቱ ይታሰባል። ሶስተኛ ቅዱስ አውሎጂስ መነኮስ መታሰቢያው ነው። አራተኛ ቅድስት ጣጡስ ሰማዕት ይህችም ለጣዖት አልሰግድም፣ በጣዖት አላመልክም ወይም በየተይ በኢየሱስ ክርስቶስ እታመናለሁ፣ ሰማይንና ምድርን በፈጠረ በሱ ነው ማምነው ስላለች በዓላዊ መኮንን እጅግ ተሰቃይታ በስተመጨረሻም በሰማዕትነት የሞተች ቅድስት ሴት ነች። አምስተኛ አባ ቡናፍር ገዳማዊ። የዚህም ቤተ ክርስቲያኑ ከምስር አገር ውጭ በዛሬ ዕለት ተሰርታ አልቃ የከበረችበት ዕለት ነው። ስድስተኛ ቅዱስ ኪስጦስ ሰማዕት። ይህም በንጉሥ መክሲሞስ ዘመን ለጣዖት አልሰግድም ብሎ በንጉሱ እጅ ተይዞ ብዙ ከተሰቃየ በኋላ በስተመጨረሻ በሰማዕትነት አንገቱን ቆርጠው ታርፏል። ሰባተኛ ቅዱስ ፊቅጦር ምዑዝ ይህም በወንዝ ዳር እንዳለ ጽጌ ሬዳ መዓዛው ያማረ እረፍቱ መታሰቢያው ነው በዛሬ ዕለት። ስምንተኛ አባ ዮሐንስ ማህሪ ይህም የእስክንድሪያ 48ኛ ሊቀ ጳጳስ ሲሆን እግዚአብሔርን በመልካም ያገለገለ መንጋውን በመልካም አጠባበቅ የጠበቀ በስተመጨረሻም በዛሬ ዕለት ያረፈ ነው። ወርሃዊ በዓላት፣ አንደኛ ቅድስት ኪዳነ ምሕረት የሰባቱ ኪዳናት ማኅተም ወላዲተ አምላክ፣ ሁለተኛ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት ሶስተኛ፣ ቅዱስ ገብረ ማርያም ጻድቅ ንጉሰ ኢትዮጵያ፣ አራተኛ፣ ቅዱስ ዮሐንስ ወንጀሉ ዘወርቅ። የቅዱሳን የሰማዕታት በረከታቸው ረዴታቸው የእናታችን የቅድስት ኪዳነ ምሕረት ምልጃ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።